እንደሚታወቀው ይህ ፕላትፎርም ማለት ነው ኢትዮጵያ ውስጥ አምስት ባንኮችን አካቷል ማለት ነው። ኮመርሻል ባንክ ኦፍ ኢትዮጵያ አለ፣ አቢሲኒያ አለ፣ ኮኦፕሬቲቭ ባንክ ኦፍ ኢትዮጵያ አለ፣ ቴሌብር አለ ማለት ነው። ስለዚህ እናንተ በፈለጋችሁት ማለት ነው ሰሚት አድርጋችሁ ማውጣት የሚችሉበት ነው ማለት ነው። እኔ በዚህ ፕላትፎርም እንግዲህ ሲቢኢ ወይም ኮመርሻል ባንክ ኦፍ ኢትዮጵያን በመጠቀም ነው በዚህ ፕላትፎርም እንግዲህ ገንዘብ እያወጣሁ ማሳያችሁ በዚህ ቪዲዮ ማለት ነው። ይህ አፕ እንግዲህ ከፋይ ነው ተጠቀሙበት ማለት ነው። የአፑ ሊንክ ከፈለጋችሁ የኮሜንት ዲስክሪፕሽን ቦታ ወይም የቴሌግራም ቻናል ያስቀምጥላችኋለሁ ማለት ነው። እዛ ጋር ገብታችሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። ስለ አሰራሩ ያልገባችሁ ነገር ካለ ማለት ነው ከአሁን በፊት የሰራኋቸው በፓርት የሰራኋቸው ቪዲዮች አሉ። እነሱን ዲቴል እየገባችሁ በዝርዝር ብትመለከቷቸው በደንብ ግልጽ ይሆንላችኋል ማለት ነው። አሊያም ደግሞ እስክሪን ላይ በምትመለከቱት ስልክ ማለት ነው ዋትሳፕ እና ቴሌግራም እንዲሁም በቀጥታ እኔም ማናገር ትችላላችሁ ማለት ነው። ሰላም ሰላም ውድ ኢትዮጵያውያን እንዴት ናችሁልኝ? እንዴት ቆያችሁልኝ? ሁሉ ሰላም፣ ሁሉ አማን? እኔ ጋር ሁሉ ሰላም፣ ሁሉ መልካም። እያላችሁበት የዓለም ጥግ ሁሉ ሰላም፣ ጤናንና ፍቅሩን ያደላችሁ ላለ ሁሉ የምንደምለው ማለት ነው። እንዴት ናችሁልኝ? ዊኬንዳችሁ እንዴት አለፈ? ሁሉ ሰላም? እንግዲህ ዛሬም አንድ ጠቃሚ ነው ያልኩትን አሪፍ ቲፕ ይዤላችሁ መጥቻለሁ። ይኸውም እንግዲህ ምንድን ነው ሀላ አፕ ላይ የሰራነውን ፖይንት ማለት ነው ወይም የሰራነውን ገንዘብ እንዴት አርገን በኢትዮጵያ ንግድ ባንክ በአቢሲኒያ በአጠቃላይ ኢትዮጵያ ውስጥ ባሉ ባንኮች እንዴት አርገን ዊዝድሮው ማድረግ እንደምንችል በዚህ ቪዲዮ ዲቴል በዝርዝር የማሳያቸው ይሆናል ማለት ነው። እንግዲህ ከአሁን በፊት ብዙ የተሰሩ ቪዲዮዎች አሉ። አብዛኛዎቹን ቪዲዮዎች ተመልክቻለሁን። ብዙዎቹ ትንሽ ያው የምንዛሬ ልዩነት ስላለ በባይናንስ ነው እያወጡ ያሉት ማለት ነው። እኔ ግን ዛሬ እንዴት አርገን በኢትዮጵያ ንግድ ባንክ የሰራነውን ፖይንት እንዴት ኤክስቼንጅ አድርገን ወደ ገንዘብ ቀይረን ማውጣት እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። ይህ ቪዲዮ ለሁላችሁም ይጠቅማችኋል ማለት ነው። ቪዲዮውን ደግሞ ከወዲሁ እባካችሁ ላይክ አድርገን እንጀ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። እንግዲህ እንዳልኳችሁ ቪዲዮውን ለብዙዎች እንዲደርስ በጨዋነት በቅንነት ላይክ አድርገን እንጀምረው ወደ ጉዳያችን። ኦኬ ውድ ተመልካቾቻችን እዚህ ጋር እንደምትመለከቱት 118460.04 ፖይንት አለ ማለት ነው። ስለዚህ አሁን እኔ ከዚህ ወጪ ማድረግ የምችለው 100000 ፖይንት ነው ማለት ነው። ወይ 100ሺ ወይ 200ሺ ወይ 300ሺ ያረግን ነው ወጪ ማድረግ የምንችለው ማለት ነው። ሙሉ ሙሉ ነው ወጪ ማድረግ የምንችለው። ስለዚህ 100ሺ 10 ዶላር ይሆናል ማለት ነው። ስለዚህ ይህንን አንድ ጊዜ ክሊክ እናድርገዋለን ማለት ነው። ዘን እንደምትመለከቱት ካሻውት፣ ኤክስቼንጅ፣ ትራንስፈር የሚሉ ሶስት ኦፕሽኖች አሉ እዚህ ጋር ማለት ነው። እሱ ራሱ ራንደምሊ ካሻውት ብሎ እዚህ አስቀምጦልናል ሳይን አድርጎበታል ማለት ነው። ኦኬ አሁን እዚህ ጋር ከረንሲ ታይፕ የሚላለ ወጪ የምናደርግበትን ባንክ ነው የሚመርጥለት ማለት ነው። ከረንሲ ታይፓችንን እንመርጣለን እዚህ ጋር አንድ ጊዜችን ክሊክ እናረጋትና እዚህ ጋር ኢትዮጵያ የምትለዋን እንመርጣለን። እኔ በኢትዮጵያ ስለሆነ የማወጣው ወይም ኢትዮጵያ ውስጥ ስለሆነ ያለሁት ይችን አንድ ጊዜ ሰሌክት አድርግ እናስገባለን ማለት ነው። ዘን በመቀጠል ፔይመንት ሜትድ የሚላለ እዚ ጋር ቀስቷን አሁንም አንድ ጊዜ ኦኬ እናደርግና ማለት ነው ሲቢኢ የሚለውን ሰሌክት አደረግለታለሁ ማለት ነው። ኦኬ እዚ ጋ እንደምትመለከቱ ሲቢ አለ፣ ቴሌብር አለ፣ አዋሽ ባንክ አለ፣ አቢሲኒያ ባንክ አለ፣ ኮኦፕሬቲቭ ባንክ ኦፍ ኢትዮጵያ አለ። አምስት ባንኮች ነው የተዘረዘሩት። ከእነዚህ መካከል እኔ ሲቢኢ ወይም ኮመርሻል ባንክ ኦፍ ኢትዮጵያ የሚለውን አንድ ጊዜ ሰሌክት አደርግለታለሁ ማለት ነው። ኦኬ እንግዲህ ኢንፎርሜሽናችንን በዚህ መልኩ እንሞላለን ማለት ነው። ዘንድ ከዛው መቀጠል እዚህ ጋር ወጪ ልናደርግ የምንችለውን አማውንት ነው። እኔ እንግዲህ መቶ ሺ ነው ያለኝ፣ ስለዚህ መቶ ሺ ብዬ ጽፋለሁ። እዚህ ጋር እናንተ ያላችሁትን ያላችሁን መጠን መጻፍ ትችላላችሁ። መቶ ሺ እንደምትመለከቱት መቶ ሺህ ብዬ ጽፌለታለሁ እዚህ ጋር ኢንተር የምል ጥቂው ፊደል ወይም ፖይንት አማውንታችንን ነው የምንጽፈው ማለት ነው ስለዚህ ይሄን ከጻፍን በኋላ በመቀጠል እዚህ ጋር አካውንት ኢንፎርሜሽን ይለናል ባንክ ቤት ላይ ያለውን ስማችንን ወይም ባንክ አካውንት የከፈትበትን ትክክለኛ ስማችንን እንሞላለን ፉልኔም የሚለውን እዚህ ጋር አንድ ጊዜ ክሊክ እናደርገውና ማለት ነው ኦኬ ትንሽ ወደ ላይ ስክሮል ነው የምናደርገው። ሶሪ ስክሮል ካረግን በኋላ እዚያ ጋር ፉል ኔም የሚለናል። ለምሳሌ እኔ ስሜን ጽፋለሁ። ኦኬ እንደምትመለከቱት ጀማል መሐመድ ሲራጅ ብዬ ጽፌለት አለሁ ማለት ነው። ዘን በመቀጠል ፎን ነምበር ነው ስልክ ቁጥራችንን እናስገባለን። ባንክ ቤት ላይ ያያያዝ ነው ማለት ነው 32 57 54 ብዬ ያለሁ ማለት ነው። ባንክ አካውንት ነው በመቀጠል የምናስገባው እዚህ ጋር አካውንት እናስገባለን የባንኩን አካውንት አንድ ሺህ ሃምሳ ሁለት ሰባ አራት ሃምሳ ስምንት ሶስት ዜሮ ስምንት። መቼም እዚህ ጋር የሚደረግ ነገር የለም ብዬ ነው። በዚህ መልኩ እንግዲህ ያው ኢንፎርሜሽናችንን ሞልተን ጨርሰናል ማለት ነው። እንደምትመለከቱት አሁን እዚህ ጋር ኢትዮጵያ አለ። በመቀጠል ሲቢኢ ከዛ መቶ ሺ ብለን እንጽፋለን። ዘን ያው ፉል ኔም ይለናል እዚህ ጋር ስማችንን እንጽፋለን። በመቀጠል ስልክ ቁጥራችንና የመጨረሻ አካውንት ነንበራችንን እንጽፍለታለን ከዛ እዚህ ጋር እንሄድና ዊዝ ድራው የምትለውን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ኦኬ ልብ በሉ እዚህ ጋር ቬሪፋይ ይለናል፣ ወይም ስድስት ዲጂት ፓስወርድ እንዳስገባ ይጠይቀናል። ድሮ አሻራ ስንሰጥ የሰጠነውን ፓስወርድ እናስገባለን። እንደምትመለከቱት አሁን ሰክሰስ ብሎኛል ማለት ነው። እንግዲህ ኢንፎርሜሽናችንን ካስገባን በኋላ በዚህ መልኩ ዊዝድራው ስንለው ሰክሰስ ይለናል። አሁን እንግዲህ ቀጣይ የሚመጣው ሜሴጅ አይተን የገባውን ብር መጠን አሳያችኋለሁ ማለት ነው። ከደቂቃዎች በኋላ እንግዲህ ያው ቴክስት ምናምን ደርሰኛን እሱንም የማሳያችሁናል ማለት ነው በዚህ ቪዲዮ ኦኬ እንግዲህ እስኪ ሜሴጅ ውስጥ እንግባ ያው ብሩ ገብቶልኛ እንደምትመለከቱት እዚህ ጋር 1435 ብር የሚል አለ እንግዲህ ያው ሰዓቱንም ማየት ትችላላችሁ እዚህ ጋር 3:49 ይላል ወይም በኢትዮጵያ 9 ሰዓት 49 ማለት ነው 47 48 አካባቢ ነበረ ቬሪፋይ ያደረግነው እንግዲህ በዚህ መልኩ ብራችንን መቀበል እንችላለን ማለት ነው ቀጣይ ሌላ ቪዲዮ ደግሞ በፓርቲ የምሰራላችሁ ሆናል ይመቻችሁ